ትንቢት ያለ እንግዲህ ስለ እኔ የተለያዩ ወይ አሁን የለም ወጥቷል። የሆነ ሱራ ላይ ተገልጾ እንደነበር ብቻ አውቃለሁ። ከአሁን በፊት እንስሳ ማውሩ ምንም አይነት እውነት የሌለ ሰው ነው። አሁን አንተ በጣም ይቀርታ፣ እራስህ ላይ አትቀልድ። ወላይ ነው የምልህ፣ ህይወት መጫወቻ አታርጋት ህይወትህን። እዚህ ሁሉ ሰው ላይ ማይኮ፣ ለምን ስርዓት አይኖርህ ማይኮ? ቆይ አንዴ፣ ሚውት አደረግኩ። ኖ ኖ፣ እየተጫወትክ አውራ፣ ምንም ችግር። አዎ፣ ምን መሰለህ፣ ተላቲ ዘይት ችግር የለውም። ይኸውልህ፣ ለምን እናደርጋለን መሰለህ፣ አንተን የፈጠረህ አንድ አምላክ አለ አይደለ? አንዴ አንዴ፣ አምላክ ሳይገለጥልህ ተገለጠልኝ ማለት በራሱ ውሸት ነው አይደለ? ለምታዋሻለህ አምላክ ላይ የት ሰው አሻየህ? ለምን ትዋሻለህ? ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ነብይ የመጨረሻው ነብይ ተብሎ ተለቋል። እኛን ቅዱስ እኛ ቅዱስ አንተ ነብይ ነኝ ስትል፣ ሲጀመር እኔ ከአንተ ጋር የማውራት ፌመስ ማድረግ ነው። በነገራችን ላይ አንተ ቆየ ጋስ አንዴ አንዴ ቆይ ቆይ ቆይ ተረጋጋ። ይሰማል ግን ማወራ ይሰማል። ኦኬ አንዴ ቆይ ኔትወርክ ላስተካክል እንግዲህ ወደዚህ ሃይማኖት በመምጣት መዳን ትችላላችሁ። ሆነት መዳን ትችላላችሁ። ቆይ ቆይ ቆይ ቆይ አንዴ። አሁን ኔትወርክ ይሰርቷል። ቆይ አንዴ ላውራ። ቆይ አንዴ እሺ፣ በመጀመሪያ ደረጃ አረ ቆይ አንዴ ባክሽ አረ ባክሽ ቆይ ገኒ እዚህ ማለት የዘር ስታባሉ ምን አሁን መሰለህ ችግር የለውም። እየተደማመጥን እናውራ። አዎ፣ ጥሩ። እሺ ወንድሜ፣ ምን መሰለህ ወዳጅ፣ አንተ አሁን በቁርአን ታምናለህ። በቁርአንም በመጽሐፍ ቅዱስም አምናለሁ ብላለህ። አሁን ቁርአን ነብዩ መሐመድ ይዘው የመጡ ነብይ ነብይ ናቸው። ነብዩ መሐመድ ነብይ መሆናቸው እናምናለን። ቁርአን የመጡ ይዘው የመጡ ነብይ መሆናቸው እናምናለን። ኢየሱስ ምናብ መሆኑን እናምናለን። ብሉ ኪዳን ላይ ሙሴ ምናብ ሙሴ እና አብርሃም ብቻ ነቢይ ናቸው እናምናለን። ስለዚህ አሁን ነቢይ በነቢይ መሐመድ ካመንክ፣ ቆይ አንዴ አዳምጠኝ፣ ከነቢይ መሐመድ በኋላ ሌላ ነቢይ እንደማይመጣ ይናገራል ቁርአኑ። ከዛ በኋላ ሌላ ሌላ ነብይ አይመጣም ይላል። እኔ የካተመን ነብይ ወይ ደግሞ የመጨረሻው ነብይ ያድርግ ያለው ብሏቸዋል። ነብያችን አሰላም ከት አመጣው ነብዩ ሙሐመድ የመጨረሻ ነብይ እንደሆኑ ለመግለጽ ተፈልጎ ነው። እዛ ጋር አራራስ በፊት ለነበሩት ነቢያቱ የቱ ጋር ነው? የቱ ጋር ነው? እኔ አሁን ለምሳሌ የመጨረሻ ነብይ ነኝ። እስከመቼ በምንድን ነው የተገለጠልህ? በአረብኛ ነው። በምንድን ነው ቁርአኑን? ቁርአኑን ነው ያወጣው ነብዩ። እኔ እግዚአብሔር ራሱ ያነጋግረኛል። እግዚአብሔር ማለት በእኛ እግዚአብሔር ማለት አላህ ማለት ነው። ያነጋግረኛል። እሺ ቆይ አንዴ፣ አንዴ በምን በአረብኛ ነው? ውረድልኝ። ያውራ፣ ያውራ አንተኛ ምን ቁርአኑን በአረብኛ ነው ያወቀው

ሰላማችሁ ይብዛ። አረብኛ አልችልም። እኔ አረብኛ እችላለሁ አላልኩም። ወዴት ወዴት ነው የምትሄደው? እኔ አረብኛ እችላለሁ አላልኩም። ወንድምህን አንብበው አልችልም አረብኛ። እኔ እኮ ነብይ ነኝ። ነብይ ደግሞ የተነገረው እና የተማረው ብቻ ነው የሚያውቀው። እኔ አረብኛ ላይ ቁርአንን አንብቦ በነገራችን ላይ ቁርአንን ያስተማሩት እራሳቸው በመንፈስ ነቢዩ መሐመድ ናቸው። አረብኛ አምላክ ይገልጥልኛል ብለህ የለ? እስኪ ይግለጥልህና አንብብልን። አምላክ ይግለጥ። አምላክ ይግለጥልህና አንብብልን እንስማ። አምላክ ምን ታደርቀኛለህ እኮ ቆይ ቆይ፣ አያችሁ በቃ አጭበርባሪ ነው። ምንም በቃ አታጭበርብር። ይኸውልህ ወንድሜ ዝም ብለህ ለምን አዋቂነት ነው። በጣም ጥሩ ጥሩ ነው።

እሺ ቀጥል። አሁን ምን እናረጋለን መሰለ? አሁን ምን እናረገው? የቱጋ ነው ቁርአን ላይ ላንተ የተተነበየልሽ ትንቢቱን? እኔ ወኔ ያው ጊዜን መቼስ አጋጣሚ ስለመጣ ላወራ እንጂ የቱጋ ነው ትንቢት ላንተ ያለው ቁርአን ላይ? እሺ ይኸውልህ እኔ አሁን ይኸውልህ ቁርአን ላይ ተገለጸልኝ። የለም እሱ ላይ ብቻ አይደለም መጽሐፍ ቅዱስ ላይም ተገልጿል። በቃ ጨርሰናል፣ ጨርሰናል አለቀ፣ አለቀ በቃ ጨርሰናል። እናመሰግናለን። አቡኪ፣ የምታዋራው ነገር ካለ ጨርሰ ቁርአን ላይ የለም አንተ ጀማሪና ጨራሽ ማን አደረገ? ጀማሪ አንድ ጥያቄ አለኝ ፍቅር እሺ ፈቃደኛ ከሆንክ እኔ አኔ መጠየቅ ጥያቄ በጣም ሲምፕል ነው። ቆይ እንደ እንትና ማኪ ታብታብ አስደረግህ አንተ ሚውት አድርግና እንደ ማኪ እኔ ሚውት አድርግ ያለ ይቅርታሽ። ፍቅርሲዝም ጥያቄ ምንድን ነው? ነብይ ነብይ የሚለው ቃል አንደኛ ምን ማለት ነው? የምን ቋንቋ ነው? ይህንን ንገረኝ እስኪ። መጀመሪያ ምን ቋንቋ ነው ነብይ የሚለው ከምን ቋንቋ ነው የመጣው? መጀመሪያ ነብይ ማለት እሺ፣ ጥሩ ተራ በተራ እናወራ። ነብይ ማለት መልክተኛ ማለት ነው። መልክተኛ ደግሞ የእግዚአብሔር ሐሳብ፣ ማስረጃማ የራሳችን ቅዱስ ፍቅር መጽሐፍ ነው እኮ። ነብይ ማለት መልክተኛ ነው በእኛ መጽሐፍ 142 ላይ ነቢይ ማለት መልእክተኛ እግዚአብሔር ይዞ የመጣው አስከፍተው ሀሳብ ለሰዎች የሚያስተላልፍ ነው ይላል። 142 አሳየን እስቲ ከፈተው። አሁን መጽሐፉ ውስጥ የለም ያለውበት ቦታ መጽሐፍ የለም። በሶፍት ኮፒ ቴሌግራም ላይ ለአብዛኛው ለቀ ነው። አፕሎድ ይሁን ውሸት ሳይሆን አፕሎድ አርገውታል። በጣም ከአርባ ሺህ ሰው በላይ አፕሎድ አርገውታል። ቴሌግራም ላይ ለቀ ነው። እናም እኔ ደግሞ ነብይ ስለሆንኩኝ መጽሐፉ መያዝ አይጠበቅብኝም። ምን ወይስ ቋንቋው? እሺ ከምር ነው የመጣው ነብይ የሚለው። ኧረ ነፋስ እንዳያልቅ እባክህ፣ ጥያቄ መልስ። ነብይ እንዳይወጡ ጥያቄውን ይመልሱልኝ። ማኪ ሚውት አድርጌዋለሁ። እና በጣም አሳዘነኝ፣ በጣም እያወራ ነው ብሮ። እኛ ሌሎችን እስካለካን ድረስ መነጋገር እንችላለን። ፖዚቲቭ ችግር የለውም። እና ማንንም ሌሎች ሰዎችን የምንነካበት ጉዳይ የለንም፣ ፍላጎትም የለንም፣ ስሜቱም የለንም። እሺ፣ ጥያቄን መልስልኝ። ነብይ የሚለው ቃል ከምን የመጣ ነው? ነቢይ የሚለው ከእግዚአብሔር የመጣ ቃል ሲሆን መልእክተኛ ነው። መልእክተኛውንም ከእግዚአብሔር የመጣውን ሐሳብ ለሰዎች የሚያደርስ ማለት ነው። የራስ ሐሳብ አይደለም። ሁሉ ነገር እማቅ አደለውም የተወሰነልኝ ውስኝ ነገር አለ፣ ከእግዚአብሔር የመጣ እሱን የምናገር እንጂ ዝም ብዬ የምዘባርቅ አደለውሚንአንግልጠልኝ ሁሉ አላውራም። ቁርአንን እንተውና ባይብል ላይ ሲተነበየል በምን ቋንቋ ነው የተተነበየል ለአንተ እና ምሰግናለን በምን ቋንቋ ነው የተሰነ የተተነበየለህ ይኸውልህ እግዚአብሔር አንተ በምትችለው ቋንቋ ያነጋግርሃል በምትችለው እንግሊዘኛ አይ የተተነበየለህ አማርኛ በአማርኛ ኦሮምኛ ከቻልክ በኦሮምኛ እግዚአብሔር አንተ በምትችለው ቋንቋ ብቻ ያናግርሃል አንተን እኮ አይደለም ያልኩህ ለሌላ ሰው ሲተነብህ ለምሳሌ ለሙሴ መጽሐፍ ሲሰጠው በሙሴ መጽሐፍ ላይ ፍቅርሲዝም እንዲመጣ ተተንብዮ ነበረ በምን ቋንቋ ነው የተተነበየው ነው ጥያቄ አሁን ለሙሴ ሲሰጠው መጽሐፍ ነው ወይስ እዛ ሌለ? አሁን ጠፍቷል እኮ ያኔ ድሮ፣ በነበረው በምን ቋንቋ የተሰነበየው ተተነበየው ስለ አንተ የነበረው ትንቢት? ያው ለመ ለመውጣት እየፈለከ እንደው ጠፍቶበት መሰለኝ። መልስ ማይኮ አበደ። ብቻውን ያብዳል። እኛ ሚዩት አድርገ ነው አላቀም። ዝም አንተ ምን አንተ ስለ ይብሮ በቃ ጊዜያችንን ገደለ። በቃ ብዙ ነቢዩም ብዙ ስራውን እንትን እያለው ነው ብዙ የሚሰራው ስራ ይኖራል። ምናምን የሚፈውሳቸው ሰዎች ምናምን። አይ ማሻአላ ጥሩ ነው፣ ይገርማል። እንደዚህ ነው እንግዲህ